በጣም እናመሰግናለን። እባካችሁ በድጋሚ አመስግኑነው በጣም ዮሐንስ ፍቃደ። እዚህች ላይ እንደዚች ትንሽ ለቀቅ እንድንል ጉዳይ የቆየ ነው። ፍቅሩ አራጌ በክብር ወደዚህ ጋብዘው ና እሱም በነገራችን ላይ ልጅ ማሳደግ በጣም ከባድ ነው። ልጅ ማሳደግ ከባድ መሆኑን ራሱ መሆኑን አንድ ጓደኛ ያለ ሁል ጊዜ ኤርፎን ያደርግና ማለት ነው እኔ ራሱ እያደረገ ነው የሚመስለኝ፣ ይላል። እያደረገ ነው ለካ ኤርፎን ጆሮው ላይ አድርጎ እና ለመሳደግ የግድ መረዳዳት አለብን ከሚለው ነው። እና በነገራችን ላይ ባለፈው ገና ላይ እናቴ ብልጥ ነች፣ እና በጣም ብልጥ ነች። እና ዶሮ ገዝታ ለማን ዶሮ ገዝታ የገና ዕለት ዶሮ ገዝታ ስትመጣ አንዱ ደግሞ መንገድ ላይ ምን ይላል? ዶሮ በአምስት መቶ ብር አንድ ዶሮ ገዛ። አስር እንቁላል ይመረቀለታት፣ አስር እንቁላል ይመረቀለታት ስትላ ሲል አልሰማችም። እሷ ብልጥ ጥሩ ነው በቃ ዶሮ

ከዛ ትንሹ ጨመለቅ ጨመለቅ አርጎ ለሱ ታላቅ እሱ ደግሞ ትንሽ ጨፈለቅ ጨፈለቅ አርጎ ለታላቁ ያኛው ደግሞ ጨበቅ ጨበቅ አርጎ ይያል። እኔ ጋር ሲደርስ ሰጋ ጥሩ መስሏል። እንዲህ ሳይው ምን ታያለህ? አትበለው እንዴ ስለዚህ ደማ የምን ነው ነው በቃ ከሰል ማያያ ሆነኛል ብላ አልተቀበለች። እንዴ ከዛ አው ተቀብላ እኮ ዝም ማለት አይታ ዝም ማለት ጎረሰች

እዛዜያ ዶክተር ይቀበላል። አመሰግናለሁ፣ እናመሰግናለሁ። ሞቅ አድርጉለት። ግን ለበዓል ጭራሹ ዶሮ ትበላላት፣ እናነጋለን። በድጋሚ ሞቅ አድርጉለት። እናመሰግናለን።